ዓባይ ባንክ 15ኛ ዓመት የምስረታ በዓሉን ምክንያት በማድረግ የተለያዩ በጎ ተግባራትን በማከናወን ላይ ይገኛል። ከነዚህ በጎ ተግባራት መካከልም በአዲስ አበባ በተመረጡ ሰባት ቅርንጫፎች እንዲሁም በመላ ኢትዮጵያ በሚገኙ ሰባት ዲስትሪክት ጽህፈት ቤቶች የደም ልገሳ መርሃ ግብር አከናውኗል። ባልደረባችን ልዑል አለማየሁ በዚህ ላይ ዘገባ አለው፣ እንደሚከተለው ያቀርበዋል ሰላም ላችሁ። ከተመሰረተ 15 ዓመታትን ያስቆጠረው ዓባይ ባንክ 15ኛ ዓመት የምስረታ በዓሉን ምክንያት በማድረግ የተለያዩ በጎ ተግባራትን በማከናወን ላይ ይገኛል። ከእነዚህ ተግባራት መካከልም የባንኩን ማህበረሰብ በማሰባሰብ ደም የሚለግሱ ድሊስቱ 546 ቅርንጫፎች አንድ ልብ በሚል መሪ ቃል በዛሬው ዕለት ታላቅ የደም ልገሳ መርሃ ግብር አካሂዷል። እኛም በዛሬው ፕሮግራማችን ይህን መርሃ ግብር በስፋት እንቃኛለን። ኑራችን ቆዩ ይህንን ፕሮግራም ለሁለት ወር ያህል ሰፊ እንቅስቃሴ ስናካሄድበት ቆይተናል። ባንካችን በአገሪቱ በአጠቃላይ ዘጠኝ ዲስትሪክቶች አሉት ወይም ቀጠና ቢሮዎች አሉት። በእነዚህ ውስጥ 546 ቅርንጫፎች አሉ። አዲስ አበባ ውስጥ ሁለት ዲስትሪክቶች አሉን። ወደ 170 የሚደርሱ ቅርንጫፎች አሉ። አዲስ አበባ ላይ ብቻ ወደ 600 በላይ ሰዎች በጎ ፈቃደኝነት የደም ልገሳ ለማካሄድ ተመዝግበው ሬዲ ሆነው አሁን በየሳይቶቹ ይገኛሉ ማለት ነው። አዲስ አበባ ውስጥ ብቻ ወደ ይሄንን ሳይት ጨምሮ ስድስት የደም ልገሳ ማዕከላት ተመርጠው አሉ። ያው ዓባይ ባንክ በዛሬው ዕለት በመላው ሀገሪቱ የደም ልገሳ መርሃ ግብር አዘጋጅቶ ትልቅ ንቅናቄ አድርጎ የደም ልገሳ መርሃ ግብር እየተካሄደ ይገኛል። በአዲስ አበባም እንደዚሁ በዋና መስሪያ ቤት በጠዋቱ ተጀምሯል። በዚህ ሰብዊ ተግባር ላይ እንዲሁም ማህበራዊ ኃላፊነትን አባይ ባንክ ከመወጣት አንጻር ትልቅ ኃላፊነት ተሰምቷችሁ የወገን ህይወት ለመታደግ እዚህ ድረስ ስለመጣችሁ እጅግ አርገን እናመሰግናለን። እንደሚታወቀው የብለድ ዶኔሽን በጣም ብዙ በርካታ ፋይዳዎች አሉት። እንደሚታወቀው በጣም ብዙ አደጋዎች ይከሰታሉ። እነዚህን ለመታደግ የደም ካንሰር ወይም ደግሞ የካንሰር ህመምተኞችን ሆል ብለድ የመተካት ሂደቶች በስፋት አሉ በሀገሪቱ በአለም ላይ። እንዲሁም ደግሞ የእናቶች ሞትን በተለይ ከወሊድ ጋር በተያያዘ የሚከሰተውን ነገር ከመታደግ አንጻር ከፍተኛ ፋይዳ ያለው እንደሆነ ይታወቃል። ከፍተኛ እጥረትም እንዳለ በደም ባንክ በኩል ይገለጻል በየጊዜው እና ይህንን ከመታደግ አንጻር ለተለጋሹ ትልቅ እርዳታ ነው የምናደርገው ወይም ትልቅ ድጋፍ ነው እንደ ኢንስቲቱሽንም ለእኛ ደግሞ የማህበራዊ ኃላፊነትን ከመወጣት አንጻር ትልቅ ኮንትሪቢሽን ነው ማለት ነው። ወቅቱ እንደምታውቁት በበዓላት ወቅት ከፍተኛ የሆነ የደም እጥረት ተከስቶ ነበር። ያንን ግንዛቤ ውስጥ በማስገባት ዓባይ ባንክ እንዲሁ ኃላፊነት ተሰምቶት በዛሬው ዕለት ይህን የደም እጥረት ለመቅረፍ ሁላችሁም እዚህም ተገኝታችሁ በሚተካ ደም የማይተካውን ክቡር የሆነውን የሰው ልጅ ሕይወት ለመታደግ እዚህ ድረስ ለመጣችሁ እጅግ አድርገን እናመሰግናችኋለን። የዓባይ ባንክ የስትራቴጂ ዋና መኮንን አቶ ወንዲ ፍራው ታደሰ መርሃ ግብሩ በተለይም በእንቅስቃሴው ከሚሳተፈው የደም ለጋሽ ብዛት አንጻር ከፍተኛ ፋይዳ እንደሚኖረው ገልጸው በዲስትሪክቱ ከሚገኙ ሰራተኞች፣ ደንበኞችና ከመላው የባንኩ ቤተሰቦች የተውጣጡ ከ1000 በላይ በጎ ፈቃደኛ ደም ለጋሾችን በማሰባሰብ ለህይወት አድን አላማ ቀጥተኛ አስተዋጽኦ በማድረጋችን ደስተኞችንም ብለዋል። በጣም መጠነ ሰፊ የሆነ የደም ልገሳ ፕሮግራም እንግዲህ በሀገሪቱ በአጠቃላይ ባሉ ዘጠኝ ዲስትሪክቶች የባንካችንን ሰራተኞች ለማሳ ቁጥር ከፍተኛ ጥረት ስናደርግ ሁለት ወር ያህል ቆይተን እንደ ታርጌት አንድ ሺህ ሰራተኛ እንዲሳተፍበት በያዝነው እቅድ መሰረት ኦልሞስት ከ1200 በላይ ሰራተኞች ተሳትፎበት፣ እንግዲህ አሁን አዲስ አበባ ላይ ብቻ ያየን እንደሆነ ወደ 600 ፕላስ ሰራተኞች ተሳትፈዋል። እዚህ ሄድ ኳርተሩ ላይ ብቻ መፍሰት ተሳትፈዋል። በፈረስት ሬዲየስ ሰከንድ ሬዲየስ ላይ ያሉ ቅርንጫፎቻችን ሁሉ ወደዚኛው ሴንተር ወደዚኛው ማዕከል የመ ሰፊ የሆነ ስራ ነው። ያው ለአገሪቱ የሚኖረው ለህዝባችን ለማህበረሰቡ የሚኖረውን ፋይዳ በደንብ እንገነዘባለን። አቶ ወንዲፍራው አክለውም ባንኩ በደረሰባቸው የውጤት ምዕራፎች ከ71 ቢሊዮን ብር በላይ ተቀማጭ ገንዘብ፣ 7 ቢሊዮን ብር የተከፈለ ካፒታል እንዲሁም ጠቅላላ ሀብቱ 91 ቢሊዮን ብር መድረሱን ያመላከቱ ሲሆን ለባንኩ ስኬት መሰረት ከሆኑት የባንኩ ደንበኞችና ቤተሰቦች ጋር በመሆን ማህበረሰብ አቀፍ በሆኑ ተግባራት መሳተፍ ትርጉሙ የጎላ መሆኑን ገልጸዋል። ከፍተኛ የሆነ ስትራቴጂክ ሪፖዚሽኒንግ ነው ያደረገው ይህንን 15 ዓመት በጣም ኢፌክቲቭ ከስተመሮቻችን በአሁኑ ሰዓት ወደ 36 ሚሊዮን በላይ አልፈዋል። ቅርንጫፎቻችን ወደ 546 በላይ ናቸው ሰዎችን በያዘ 25 ሚሊዮን ብቻ ነበር የነበረን። አሁን የብሔራዊ ባንክን ሚኒመም ሪኳርመንት ባልፈን ሰባት ቢሊዮን ደረጃ አልፈናል። ከዛም አስፓየር የምናደርገው ትልቅ የሆነ የካፒታል መጠን ለማሳደግ ነው። እንደ ትልቅ ባንክ በጣም ትልቅ የሆነ እድገት ያስመዘገበ ባንክ ነው ማለት ይቻላል በዚህ